ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ። ያልን አርእስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በአማራ ክልል የደቡብ ጎንደር ዞን የፋረጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀ ከሰሞኑ እገታ ወንጀር ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። ዝርዝር አለን። የዓለም ባንክ በቅርቡ ባወጣው የኢትዮጵያ የድህነት ፍትሃዊ ግምገማ ሪፖርት በሀገሪቱ ያለው የድህነት መጠን ከጥቂት ዓመታት ወዲህ በከፍተኛ ሁኔታ መጨመሩንና የ2025 ዓመት መጨረሻ ወደ 43 በመቶ እንደሚያሻቅብ አስደንጋጭ ትንቢያ ይፋ አድርጓል። ዝርዝራል የሚኒስቴሮቹ ምክር ቤት የኢትዮጵያ ኒኩለር ኃይል ኮሚሽን ማቋቋሚያ ደርባ ጸደቁ። የኢትዮጵያ ብሔራዊ ባንክ ባካሄደው አስረኛ ዙር የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር አማካይ ምንዛሬ ተመን በከፍተኛ ሁኔታ መጨመሩ ተገልጿል። በዝርዝሩ ትሰሙታላችሁ። የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ውይይት ቢያደርጉም በደሞዝና ጥቅማ ጥቅሞች ጉዳይ እያነሱት ተቃውሞ ለሁለተኛ ቀን እንደቀጠለ ነው። ዝርዝር አለ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ባት ሳይቶች ገንብተን አስረክበናል። ቴምር ሪል ስቴቶች ነን። አሁን ደግሞ ሙሉ ክፍያ ለሚከፍሉ ደንበኞቻችን ከ30 እስከ 35% በሚደርስ ቅናሽ ከ5 ሚሊዮን ብር ሙሉ ክፍያ ጀምሮ አፓርትመንት ቤቶችን በፒያሳ፣ በአያት፣ በሶማሌ ተራና በጋርመንት በሚገኙ የመኖሪያ ህንጻዎቻችን ላይ ልዩ ቅናሽ አዘጋጅተናል። እንዲሁም ምቹ በሆነ አከፋፈል ከ10% ቅድመ ክፍያ ጀምሮ ያለወለድና የግንባታ ዕቃ ጭማሪ በኢትዮጵያ ብር ይገበያዩ። የዓለም ባንክ በቅርቡ ባወጣው የኢትዮጵያ የድህነትና ፍትሐዊ ግምገማ ሪፖርት በሀገሪቱ ያለው የድህነት መጠን በሚቀጥለው የ2025 ዓመት መጨረሻ ወደ 43 በመቶ እንደሚያሻቅብ አስደንጋጭ ትንበያ ይፋ አደረገ። ሪፖርቱ እንደሚጠቁመው ለሁለት አስርት ዓመታት በፍጥነት የድህነት ቅነሳ ስኬቷ ትታወቅ የነበረችው ኢትዮጵያ በቅርብ ዓመታት ባጋጠሟ ተደራራቢ ችግሮች ምክንያት ይህንን ስኬቷን እየቀነሰች ነው ብሏል። ባንኩ ባወጣው መረጃ መሰረት፣ በግጭቶች በአየር ንብረት ለውጥ በሚከሰቱ ድንጋጤዎች፣ እንደ ድርቅና ጎርፍ፣ የቀነሰ የኢኮኖሚ እድገትና ሰማይ በነካ የዋጋ ንረት ምክንያት የድህነት መጠኑ በከፍተኛ ሁኔታ ጨምሯል ብሏል። እንደ ኢሮፓያን አቆጣጠር በ2016 ከነበረው 33 በመቶ እንደ ኢሮፓያን አቆጣጠር በ201 ወደ 39 በመቶ ከፍ ብሏል። ይህ አሳሳቢ አዝማሚያ እንደሚቀጥልና በቀጣዩ ዓመታት መጨረሻ 43 በመቶ እንደሚደርስ ትንቢያዎች አመለክተዋል። ይህ ማለት ከ10 ኢትዮጵያውያን መካከል ከአራቱ በላይ የሚሆኑት በቀን ከ3 ዶላር በታች በሆነ ገቢ ለመኖር ይገደዳሉ ማለት ነው። ሪፖርቱ ከገቢ ማነስ ባለፈ ትምህርትን ጤናንና ሌሎች መሰ መሰረታዊ አገልግሎቶችን ያካተተው ሁለገብ ድህነት ሲለካ የችግሩን ስፋት ይበልጥ አሳይቶታል። በዚሁ መለኪያ መሠረት በኢትዮጵያ ሁለገብ ድህነት ውስጥ የሚኖረው ህዝብ ከ2019 ዓ ም ጀምሮ ከነበረው 68 እንደ አውሮፓውያን አቆጣጠር በ2024 ወደ 72 በመቶ አድጓል። ይህም ማለት ከ120 ሚሊዮን በላይ ከሚሆነው የኢትዮጵያ ህዝብ ውስጥ 86 ሚሊዮን ዜጎች በከፋ ሁለገብ ድህነት ውስጥ ይገኛሉ ማለት ነው። በጣም አስደንጋጩ ግኝት ይህ የ72 ፐርሰንት መጠን ኢትዮጵያን በዓለም ላይ ከህዝቧ ቁጥር አንጻር በጣም ከፍተኛውን የሁለገብ ድህነት መጠን የያዘች ሀገር ያደርጋታል። በተጨማሪም በድህነት ውስጥ ከሚገኙት ከእነዚህ 86 ሚሊዮን ዜጎች መካከል 50 በመቶ ያህሉ ህጻናት መሆናቸውን የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ሪፖርት አመላክቷል። የዓለም ባንክ ሪፖርት የኢትዮጵያ የሰው ሀብት አመላካቾች በተለይም በገጠር አካባቢዎች እጅግ አሳሳቢ ደረጃ ላይ እንደሚገኙ አስጠንቅቋል። ይህ የትውልድ ምርታማነት የሚቀጥ ችግር ሲሆን፣ ለሀገሪቱ የረጅም ጊዜ እድገት ትልቅ እንቅፋት ነው። ለምሳሌ በ2018 86% የሚሆኑ የገጠር አዋቂዎች የመጀመሪያ ደረጃ ትምህርታቸውን አላጠናቀቁም ነበር። በገጠር ከሚገኙ ቤተሰቦች መካከል ከግማሽ የሚጠጉት ቢያንስ አንድ የቀነጨረ ልጅ አላቸው ሲሆን ከአራት ቤተሰቦች አንዱ ደግሞ በከፍተኛ የቅንጨራ ችግር የተጠቃ ልጅ እንዳለው ሪፖርት አድርጓል። በሀብታምና በድሃ የህብረተሰብ ክፍል መካከል ያለው የመሠረታዊ አገልግሎት አቅርቦት ልዩነትም እጅግ የሰፋ መሆኑን ሪፖርቱ አሳይቷል። ይህ ሁሉ ሲደመር በሕዝቡ ዘንድ በኢኮኖሚው ላይ ያለው ቅሬታ እንዲጨምር አድርጎታል። 72 ፐርሰንት የሚሆነው ኢትዮጵያውያን የሀገሪቱ የኢኮኖሚ አስተዳደር አያስደስታቸውም ሲሉ መግለጻቸው የሪፖርቱን ግኝት ከህዝቡ የዕለት ተዕለት ህይወት ጋር ያቆራኘዋል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀ ከሰሞኑ እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። ይህ አስተዳዳሪ በቁጥጥር ስር መዋል በአካባቢው ከተፈጸመው የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎች ያመለክታሉ። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸመው እገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም አንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድ መነጋገሪያ ሆኗል የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል ይህ ክስተት የመንግስት ባለስልጣናት በህግ ተጠ ጥያቄነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችልም ግምቶች እየተሰጡ ይገኛሉ። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የሚጠቀስ ሲሆን ከምርመራ በኋላ ዝርዝር መረጃዎችን ለህዝብ ይፋ ይደረጋል ተብሎ ይጠበቃል። ጉዳዩም በቅርበት እየተከታተልን አዳዲስ መረጃዎች እናቀርባለን። የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ተከራዮች ቅሬታ አሰሙ። በአዲስ አበባ ከተማ ከጊዜ ወደ ጊዜ ጭማሪ እያሳየ የመጣው የቤት ኪራይ ዋጋ ንረት ስጋት እንደፈጠረባቸው ነዋሪዎች ይናገራሉ። በአሁኑ ወቅት የቤት ኪራይ ጭማሪ ከማሳየቱ በተጨማሪ ምንፈልገው ሰፈርና ለስራ ቦታችን ቅርብ በሆኑ አካባቢዎች ላይ ቤት ማግኘት ባለመቻላችን ከፍተኛ ለሆነ የትራንስፖርት ወጪ ተዳርገናል ሲሉ የአዲስ አበባ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 የተሻሉ ናቸው ከሚባሉ አካባቢዎች አንዱ በሆነው በጎሮ አካባቢ እስቶቭ መጠቀም የሚቻልበት አንድ ትንሽ ክፍል ቤት እስከ 5500 ብር እንደሚጠየቁ የሚናገሩት ቅሬታ አቅራቢዎቹ እስቶቭና ምጣድ ለመጠቀም እስከ 7ሺ ብር እንጠየቃለን ሲሉም ገልጸዋል። ሌላኛው አስተያየት ሰጭ እንደሚሉት ከሆነ የምንጠየቀውን ክፍያ ከፍለን እንኳ በእረፍት ቀን፣ አብዛኛውን ሰው ቤት በሚቀመጥበት ቀን ከቆጣሪ መብራት የሚያጠፉ አከራዮች መኖራቸውን ይናገራሉ። የቤት የዋጋ ዋጋ ንረት እየተባባሰ መምጣቱ ከፍተኛ የኑሮ ጫና አሳድሮብናል የሚሉት ቅሬታ አቅራቢዎቹ የሚመለከተው አካል የዋጋ ማረጋጋት ስራ እንዲሰራ ጠይቀዋል። የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ውይይት ቢያደርጉም በደሞዝና ጥቅማ ጥቅሞች ጉዳይ ያነሱ ተቃውሞ ለሁለተኛ ጊዜ ቀጥሏል። የተሻለ ደሞዝና ጥቅማ ጥቅም የጠየቁ የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወርደ ጋር ከትላንት በስቲያ ማመሻቸው ውይይት ቢያደርጉም ተቃውሟቸው ለሁለት ቀን በተለያዩ የክልሉ አካባቢዎች መቀጠሉ ተነገረ። የትግራይ ኃይሎች አባላት ሰኞ እለት ጥቅምት 3 ቀን 2018 ዓ.ም በመቀለ ከተማ ሉላ አባነጋ የአየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበር ተነግሯል። ወታደሮቹ የደሞዝ ጭማሪና ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አበል እንዲሁም የመኖሪያ ቤትና ሌሎች ድጋፎች እንዲደረግላቸውም ጠይቀዋል። የተቃውሞ ሰልፉ ትላንት ማክሰኞ ዕለትም ቀጥሎ እንደዋለና ተጨማሪ መንገዶችን መዘጋታቸውን ምንጮቻችን ገልጸውልናል። ለአብነትም የትግራይ ኃይል አባላት ከመቀለ በስተ ሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ የክልሉ ዋና ከተማ ከውቅሮ፣ ከአዲግራትና ከሌሎችም ሰሜናዊ ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ አግደዋል። አንድ የጊዜያዊ አስተዳደሩ ፕሬዝዳንት ጽፈት ቤት ምንጭ ለሚዲያችን እንዳረጋገጡት ሌትናል ጄኔራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀለ ከተማ ተቃዋሚዎቹን አነጋግረው ነበር። ይሁን እንጂ የተቃውሞ ሰልፉ በትላንትናው ዕለት ቀጥሎ ውሏል። በመቀለና በአጉላ ከተሞች እየተካሄደ ባለው ተቃውሞ ምክንያት መንገዶች አሁንም ድረስ ተዘግተው እንደሚገኙ ምንጮቻችን ገልጸውልናል። የሚኒስቴሮች ምክር ቤት የኢትዮጵያ ኒውክለር ኃይል ኮሚሽን ማቋቋሚያ ደንባ ጸደቀ። የሚኒስቴሮች ምክር ቤት በትላንትና ሁለት ጥቅምት አራት 2018 ዓ.ም ተምረት ባካሄደው 49ኛ መደበኛ ስብሰባ የኢትዮጵያ ኒውክለር ኃይል ኮሚሽን ማቋቋሚያ ደንብ አጽድቋል። ይህን ተከትሎ ጠቅላይ ሚኒስቴር ዶክተር አብይ አህመድ ከትላንትና ሁለት ጀምሮ ሳንዶካን ደበበ የኢትዮጵያ ኒውክለር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን የጠቅላይ ሚኒስቴር ጽህፈት ቤት አስታውቋል። አዲስ የተዘጋጀው የሀገሪቱ የኒውክሌር ቴክኖሎጂ ለሰላማዊ መንገድ በዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ ለመምራትና ለማስተባበር ነው ተብሏል። በተጨማሪም ኮሚሽኑ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ የሚደረጉ ጥረቶችን የመምረጥና የማስተባበር ኃላፊነት ይኖርበታል። የዶላር አማካኝ ዋጋ 148 ብር ደረሰ። የኢትዮጵያ ብሔራዊ ባንክ ባካሄደው አስረኛ ዙሪያ የውጭ ምንዛሬ ጨራታ የአንድ የአሜሪካ ዶላር አማካኝ ምንዛሬ ተመን 148 ብር ሆኖ መመዝገቡ ተዘግቧል። ይህ አዲስ አማካይ ዋጋ ከዘጠነኛው ዙር ጨራታ 138 ብር ጋር ሲነጻጸር 9 ብር ከ90 ሳንቲ ወይም 7 ነጥብ 16 በመቶ ከፍተኛ ጭማሪ አሳይተዋል። በተካሄደ የውጭ ምንዛሬ ሊደድል 31 ባንኮች የውጭ ምንዛ ዛሬ በማግኘት ተሳክቶላቸዋል። ብሔራዊ ባንክ ለዚህ አስረኛው ዙር ሽያጭ 150 ሚሊዮን ዶላር ማቅረቡን አስታውቋል። ውድ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አጫጭር መረጃዎች ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ